የንጉሥ አገልጋይ አትሆን፣ የካድሪ አገልጋይ አትሆን። ልንገራችሁ ቁሉ ሁለት ማሊያ አትልበሱ። ቤተ መንግስት ፍርፋሪ የቀመሰው ሆዳም ይሆናል። ሆዳም ሰው ደግሞ ወንድሙ ቢገደል አይሰማውም። ሰው በወንጀል ካልኖረ ጭንቅላቱ ይጠፋል፣ እንደ ደሮ ጭንቅላት። ይሄ ሽር ጉድ የሚለው ነገ ይጠፋል። አንድ እግርህ ቤተ መንግስት፣ አንድ እግርህ ቤተ ክርስቲያን ውስጥ ያለ ሰው እንዲያነምጥ። እንዲህ አይነት ጭንቅላት ይዞ የቤተክርስቲያን መሪ መሆን አይቻልም፣ አይቻልም። ጥምቀት ያድናል ብሎ ብላ የምታምን ከሆነ የክርስቶስ ደም ከንቱ ሆኗል ማለት ነው ብያለሁ። ይህንን ብያለሁ። ከንቱ ያደረገው ማን ነው? እንደዛ ብሎ ያመነ ሰው አይደል? እንደዛ ብሎ የሚያምነው አይደል? መካነ ኢየሱስ ግን ጥምቀት ያድናል ብላ አታምንም። ቆይ መጀመሪያ እኮ እንደዛ ብላ ካመነች ግን ካመነች ግን አታምንም አልከኝ እኮ ት- እሺ፣ አታምንም ያድናል ብላ የምታምን አታምንም። ካመነች ግን የክርስቶስን ደም ከንቱ እያረገች ነው ብላ እያደረገች ነው ብለ ብታምለው ማለት ነው ምክንያቱም መካነ ኢየሱስን ስለማውቃት አለ በደንብ ነው ማውቃት መካነ ኢየሱስ የፈለቀው ጠይቀኝ በጣም አሪፍ እሺ አልጠይቅም ቆይ አንዴ አንዴ ቆይ ማስረጃ አሁን በማስረጃ እናውራ አሁን አንተ አታምንም ብለሀል እኔ ደግሞ ማስረጃ ልክፈትና ቃል በቃ እንዳትረሳው እንደዛ ብላ ካምንም ችግር የለውም አልረሳውም እንደሚያወጣ ታውቃለህ፣ ማለት ምን እንደሚያወጣ አውቀህ ነው? አዎ ስለማቅ ነው።

ጥምቀት ምን አይነት ስጦታዎችን ወይም ደግሞ ጥቅሞችን ያስገኛል? ይላል። ጥያቄ፣ መልስ፤ የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያቢሎስ ይቤዣል። እንዲሁም የእግዚአብሔር ቃል እንደሚያውጀው አለ፣ በእርሱ ለሚያምኑ ሁሉ የዘላለም ድነትን ይሰጣል ይላል። እሺ፣ ጨረስክ? አነበብሽልኝ። መቼ መካነ ኢየሱስ ነው ይሄ አይ ግለጥ፣ እናንብብልኛ እንኳን ነው ለተመለስንታ፣ ወይ አቋሉ ብላል። ቆይ አንዲ ስም አው ስለማውቀው እንኳን ነው የምከራከር። ወዳጅ አንዲ ተመከራ አትረብሽ እባክህ። ቅድም እንዲህ አይነት አታካራ ውስጥ እንዳትገባ ነበረ ነበር። ይሄን መጽሐፍ ታውቀዋለህ ወይ ሳታውቀውን ብዬ ስጠይቅህ ምን አልከኝ? ችግር የለውም እኔ ስለማውቀው አንብበዋል ከአንብቤያለሁ። አሁን መልስ መካን ኢየሱስ እንዲህ ብላ ታምናለች። ትቀበላለህ አትቀበልም? ጨረስክ? አሁን አንተ ጨረስክ ነው? ለምን ልመልስልህ። ቤተ ክርስቲያኗ በኢትዮጵያ ኦርቶዶክስና በእንትን መሀል ስለነበረች ያኔ ይሄንን ህግ ትጠቀምበት ነበር አዲሷን ህግ ግን ይሄንን አልከተተችም ይሄ መጽሐፍ ገልብጥና አምኖ ለዚህ ነው አንድ ሚሊዮን ፐርሰንት እርግጠኛውኝ የምነግርህ መካነ ኢየሱስ በውሃ ጥምቀት መዳን አታምንም ቃይ መቼ ነው ከኦርቶዶክስ በኦርቶዶክስ መሃል የነበረችው በስንት ዓመተ ምህረት ነው እስቲ ንገረኝ ነው እባክህ አዲስ ኢንፎርሜሽን ወንድሜ፣ አሁን አሁን አንተ አንቺ አንዳንድ ጊዜ ለእውቀት ለእውቀት ነው። አንተ ስትጠየቅ ለምድ ነው በሰላማዊ መንገድ ጠየቁ። የሆነ ሰዓት ላይ ይሄንን መጽሐፍ በኦርቶዶክስ ስር ስለነበረች፣ ኦኬ፣ በኦርቶዶክስ መካከል ስለነበረች የዛኔ እንዲታምን ነበረ። አሁን ግን ይሄንን አትቀበለውም ብለናል። እስቲ መቼ ነው በኦርቶዶክስ ስር የነበረችው መካነ ኢየሱስ? ከዛ በኋላስ መቼ ነው ትታ የራሷ እምነት የያዘችው መካነ ኢየሱስ? ልንገርም፣ መካነ ኢየሱስ ቤተክርስቲያን በሚሽነሪዎች ስትመሰረት ያውለ ሰማይ በኢትዮጵያ ውስጥ የመካነ ኢየሱስ ቤተክርስቲያን ስትመሰረት በሚሽነሪዎች ነው የተመሰረተችው። ሚሽነሪዎች ወደ ኢትዮጵያ ገብተው ይሄንን ሲያስተምሯት ይሄንን ቃል ለብዙዎች ኢትዮጵያ ውስጥ አብዛኛውን በደቡብ ክልል እና በተለያየ ክልል ውስጥ ሆነው ይሄን በጥምቀት ያድናል የሚለውን ትምህርት ለነሱ ሰበኳቸው። መጨረሻ ላይ ይሄኛውን ትምህርት ከእግዚአብሔር ቃል ጋር ሲያዩት የማይሆን መንገድ ስለሆነ ቤተክርስቲያኗ ከአብያተ ክርስቲያናት ህብረት ጋር ለመዋሃር ስትል ጥምቀት ያድናል የሚለውን ትምህርት በማየት ይሄኛውን ነገር ከራሷ አወጣች፣ በመስማማት ማለት ነው። ቤተክርስቲያን ይህንን አውጥታ አሁን ያለችበት ህግ ግን መካነ ኢየሱስ ቤተክርስቲያን ወደዳችሁም ጠላችሁም በጥምቀት ማዳን የምታመን ቤተ እምነት አይደለችም። መቼ ነው የቀየረችው እምነቷን? ሰው በወንጀል ካልኖረ ጭንቅላቱ ይጠባል እንደ ዶሮ ጭንቅላት የዶሮ ጭንቅላት ትንሽ ናት የዶሮ አላማ ደግሞ መበተን ነው ከምትበላው ምትበትነው ነው ምት እንዲህ አይነት ጭንቅላት ይዞ የሚመራ ለሀገር ይመራል በታኝ አፍራሽ እንዲህ አይነት ጭንቅላት ይዞ ቤተክርስቲያን መሪ መሆን አይቻልም አይቻልም ጠባብ የሆነ አመለካከት ሰፊ የሆነ ማመለካከት ነው ሊኖረን የሚገባ ወደ አገልጋይነት ተመለስ ወደ ቅጥረኛነት አትግባ ካህን ቅጥረኛ አይደለም። ካህን አገልጋይ ነው። መመናን ለማገል ለታቀን ለመመናን ማገልገል ብቻ አይደለም፣ ለመመናን ለመሞት የተዘጋጀ ነው። ካህን ጳጳስ፣ ሊቀ ጳጳስ፣ ጨስ መምህር ይሄ ነው አገልግሎቱ። እና ተመለሰ ወደዚህ። የንጉስ አገልጋይ አትሆን፣ የካድሪ አገልጋይ ማትሆኑ ልንገራችሁ ቆዩ። ሁለት ማሊያ አትልበሱ፣ አይጠቅምም። ይሄ ሽር ጉድ የሚለው ነገ ይጠፋል። አንድ እግርህ ቤተ መንግስት፣ አንድ እግርህ ቤተ ክርስቲያን ውስጥ ያለ ሰው እንዲያ ነው የምትሆነው። ግልጽ ነው የምናገረው። እንዲህ አይነት ነገር የለው ወይ ቤተ መንግስት መሆን ነው ወይ ቤተ ክህነት መሆን ነው። እንደዚያ የሆነ ሰው ሁለቱን የሚያጣል ማለት ነው። ሁለቱን ማጥቶ ነገ ይዋረዳል። አይቻልም፣ እንዲህ አይነት አሰራር። ያኛው ምድራዊ አሰራር ነው፣ የኛው ሰማያዊ አሰራር ነውና አንተ ሆይ ወደ ቤት ተመለስ፣ ወደ ክህነቱ ወደ አገልግሎት ተመለስ ለመመናንን ለመምከር ተመለስ። ቤተመንግስት ፍርፋሪ የቀመሰ ሆዳም ነውና እንግዲህ ካላችሁ እንዳትቀየሙ። በትክክል ካልሰራችሁ አዎ፣ ና በትክክል ስራ። አላማዬ እሱ ነው፣ እንደሱ ነው እያልኩ ያለው የዚህ ቤተ መንግስት ፍርፋሪ የቀመሰ ሆዳም ይሆናል። ሆዳም ሰው ደግሞ ወንድሙ ቢገደል አይሰማውም። ሆዱ ጋርዶታል። አይደል እንዴ ያለ አይደለም ያለው አይደለም እንትናን እንትና የሚገለው ለምን ይመስላል? ሆዳም ስለሆነ አይደለም። እንግዳ ምን በደለው? ምን አለው? እንትናን እንትና የሚገለው ለምንድን ነው? ሆዳም ስለሆነ ተታሎ አታላይ ሆኖ አይደለም። ና ወደ ቤት የተመለሰ ወንድምን ውደድና ሀገር ስራ። ያንተ አላማ ይሄ ነው አባቶች የነገሩ ምን ነው ቤተ ክርስቲያን መጽሐፍም የነገረን ይሄንን ነውና፣ ወደ ህጋችን ወደ ቅድስናችን ልንመለስ ይገባል። ወደ ህይወታችን ልንመለስ ይገባል። እስቲ ባካችሁ እንውዋል ይዘዘር ሚሰሩ አለ እንትን ሚሰሩ ለየነ ሰዓት አይቼ ሴቶቹ አዲስ ሰው ሲገባ ምን ይላል? ማያውቀው ከሆነ ወንድ ከሆንክ አሰላም አለይኩም ብለህ ጀመር። ሴት ከሆንሽ ሚውት አርገሽ ተቀመጭ ይላል እንደምታላለበት ሰምተዋል አላልሰሙትም። እዚህ እረስንታይ ጉር ያለ እና ወንድ ከሆነ ሁሌም እኮ ነው እዛ ሚለው ኮመንት ላይ። ከዛ ሴቶቹ መግባት ይቻላል ካሉ ሴት መግባት ይቻላል ሲባል አይቻልም ይላል። ድንገት ግን መሀል ቀን ተገባ ወንድ ከሆንክ አሰላም አለይኩም በለን፣ ሴት ከሆንሽ ሚት አድርገሽ ወይም ወረጅ ወይም ዝም በለሽ ተቀመጭ። ተገቡበት ማለት ኮመንት ላይ ከጠየቁ ግን ሴት መግባት ይቻላል ሲባል አይቻልም ሚልምን፣ ያልኩት በቃ ለመሳት አንድ ሃምሳ ነው የቀረው መሰለኝ። ለዛ ነው ህዝቡ እኮ ለመሳት አንድ ሃምሳ ነው የቀረው። ከባድ ነው ውዱ፣ ያበላሻሉ ነው። እንትን እኮ ነው የሆነ ታውቃለህ፣ በጣም ሴክሹአላይዝድ አድርገውታል ኤቭሪቲንግ ሴትና ወንድ ተጠቀየጠ እንዲትሆነ እንዲትሆነ እንዲከለበሰች እንዲከወጣች እንዲከገባች እንዲታለች ኦብሰስ እንደሆነዋል በቃ በዚህ ጉዳይ ላይ ማለት ነው አብዝተ እንደዛ ነገር ካሰብክ በቃ አይምሮ ሙሉ ይቆጣጠራል ያ ነገር ግን ነገር መፈራው ከሆነ አብዝተ ስለዛ ነገር ካወራ ከወራ አይምሮን ይቆጣጠራህ እና በዛ ነገር የመሳብ እንትን ውስጥ ትገባለ አንድን ነገር ራሱ ኢቨን አብዝታ ትጥራ አብዝህ ተከጠላኸው ያ ነገር ይቆጣጠርሃል። አገዳደሉን አሳምረው። ጂሃድ ላይ አገኘው አንድ ካፊር የዛን ትገለዋለህ። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳችሁን አሳምረው። እንዴት ነው አስተራረድን ማሳመር ሲባል? ወል ወሂድ አሐደኩም ሸፍረተውዋል። አንድ ሰው ቢላውም በደብ አድርጎ ይሳለው የተፈጸ ነው መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የእኛ ሰባኪና መምን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተ ክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አትጠፋም ብሎ ይሰብቃል። ኢትዮጵያ ከሌሎች ሀገራት በምን ትለያለች? ማጠፋበት ምክንያት ምንድን ነው? ቱርክ የቅዱስ ቆስጠንጢኖስ ሀገር፣ ጉባኤ ኒቄ የተካሄደባት ያች ታላቅ የክርስቲያኖች ሀገር ዛሬ አንድ ክርስቲያን ለምንድነው የማይገኝበት? ሶርያ የእነ ቅዱስ ኤፍሬም ሀገር ለምንድነው ዛሬ ጠፋችሁ? እነ ኢራቅ የብዙ ቅዱሳን መፍለቂያ ለምንድ ነው የጠፋችሁ? እንደ ዛሬ ኢትዮጵያ አንጠፋም በማለት ተስፋ እያደረጉ ነው እንዳልነበሩ የሆኑት። ስለዚህ ከሌሎች ሀገር ኢትዮጵያ እንድትለይበት ምክንያት የለም። ሌሎቹ እንደጠፉት ሌሎቹ አንቀላፍተው እንደተወጉትና ታሪኩ ሆኖ እንደቀሩት አገራችን ኢትዮጵያ ላይም ክርስቲያኖች ነበሩ መባሉ አይቀርም። በዚህ አካሄዳችን ከከተለ የትናንትናው ዝምታችን ለዛሬው መታረዳችን መንስኤ ሆኗል። የዛሬው ዝምታችን ደግሞ ለነገ መታረዳችን መንስኤ ነው የሚሆነው። ስለዚህ አንድ ክርስቲያን ማወቅ ያለበት ነገር ቢኖር አንድ ሰው ተነስቶ ሀገርን፣ ቤተ ክርስቲያንን፣ ትውፊትህን፣ ባህልህን ሊያወድም የመጣ ጠላት ካለ እሱን ገጥመህ ማሳደድና ማጥፋት ነው እንጂ አንተ እያሉ ያሉ እየታረዱ መኖር ክርስትና አይደለም። አንተ ሰው ላይ ግፍ አትፈጽም፣ አንተ በሰው ድንበር አትግባ፣ አንተ አጥያት አትስራ፣ አንተ መጀመሪያ ግፈኛ አትሆን እንጂ አንተ ላይ ግፍ ሊሰራ የመጣ ቤተ ክርስቲያን ሊያጠፋ እና ተባት ሀገሬ ኢትዮጵያ ሊያወድምና ታሪክን እንዳልነበር ሊያደርግ የመጣን ጠላት እሱ በመጣበት መንገድ ነው መመለስ ያለብህ። እንዲሁም በመጻፈ ሳሙኤል ቀዳማዊ ላይ እንደተጻፈው ፍልስጤማውያን ተነስተው እስራኤላውያን ሊወሩ ቢሉ ጎልያድም ተነሥቶ በእግዚአብሔር ስብ ላይ አፉን ቢያላቅና እግዚአብሔርን ቢሳደብ ቅዱስ ዳዊት ይህንን ሽሙጥና ስድብ ሰማ። በዚያንም ጊዜ እግዚአብሔርንና የእግዚአብሔርን ሕዝቦች የሚሳደበውን ጎሊያድን ሂዶ ገጠመው። በጠጠር ግንባሩን ብሎ ጣለው። ከዛም በኋላ በእጁ ሴፍ አልነበረ ጎሊያድ ሴፍ ታጥቆ ነበር የመጣው የጎሊያድን ሴፍ አነሳና የጎሊያድን አንገቱን ቆርጦታ ነው። በዚያንም ጊዜ ቅዱስ ዳዊት ከኔናው ከወገኖች ላይ ስድብን አራኩ ብሎ ተናገረ። ሕዝብን አገርን፣ ቤተሰብን ሊያወድም የመጣን ጠላት ሳትደርስበት የደረሰብን ጠላት ካለ መግደል ኃጢያት አይደለም። አኘን ሲመታ ግራን ስጥ የሚባል በት ቦታ አለው። ጠላትን ደን የሚባልበት ቦታ አለው። እንዲሁ እንደ ዛሬዎቹ ግራኛ የመር ተነስቶ ቤተክርስቲያንን 15 ዓመት ሙሉ ሲያወድማት በዚያን ጊዜ የነበሩ ንጉስ ተነስቶ ሸሸ። ብዙ ሰው ይስታረዱ፣ ብዙ አብያተ ክርስቲያናት ብዙ ገዳማትን ወደሙ። በዚያንም ጊዜ መፍትሄውን ያወቀው ልጁ ገላውዲዮስ ተነሳ ሰይፉን ይዞ ግራኛ ይመድ ሰይፍ ይዞ እንደመጣ ሁሉ ገላውዲዎስም ዲወስም ሰይፉን ይዞ ተነሳ። ግራኛ ይመድን አሳዶ አንገቱን በጥሶ ጣለው። በዚያንም ጊዜ የኢትዮጵያን ሰላሙን የቤተ ክርስቲያኑን አንድነቷን መለሰ። እግዚአብሔር ባረከው። እኛም ሁሌ ወር በገባ ባይሰበት ቅዱስ ገላውዲዎስ ዲወስ እያልን እናዘክሯለን እናከብራለን። ለምን ካልን የቤተ ክርስቲያኑን ያወደመውን ሀገሩን ያጠፈውን ግራኛ ይመድን አንገቱን በጥሶ ስለጣለው ስለዚህ ለቤተ ክርስቲያኑ ለሀገር ምትከፍለው ዋጋ ኃጢአት ተብሎ አይቆጠርም። በእነዚህ ቅዱሳን ታሪክ ላይ እንደምንመለከተው ስለ ቤተ ክርስቲያን ተጠናናቸው ስለ ሀገራቸው ብለው የከፈሉት ዋጋ በእግዚአብሔር ዘንድ በረከትን፣ ጸጋን፣ ክብርን አሰጣቸው እንጂ ኃጢያት ተብሎ አልተቆጠረባቸውም። ስለዚህ መግደል ኃጢያት የሚሆነው ለራስ ፍላጎትና ለግል ጥቅም ብለምታደርገው ነገር እንጂ ለሀገርና ለቤተክርስቲያን ብለምትዋጋውና የምትጋደለው ተጋድሎ ኃጢያት አይባልም ጽድቅ እንጂ። እንዲሁም ከእግዚአብሔር ዘንድ በረከትን ያሰጣል። ማን በረከት እንደተቀበለ ከተባለ ብዙ ቅዱሳኖች፣ እነ አጼ ካሌብ፣ እነ ቅዱስ ገላውዲዮስ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ ጊዮርጊስ ጠላቶቻቸውን ድል ስለነሱ ከእግዚአብሔር ዘንድ በረከትን ተቀብለዋል። እና ለምንድን ወሰማ ሲባል በግላቸው ስለመጣባቸው ነው። ተዋክተው ተዋክተው በግላቸው ሲመጣባቸው እኛውን ደግሞ እስካሁን ተዋክተናል ለእግዚአብሔር ደግሞ ብለን ሰማይትነትን እንቀበል ብለው ነው ሰማይትነትን የተቀበሉት እንጂ እነ ቅዱስ ጊዮርጊስ ሞተዋልና እነ ቅዱስ ታር መታረደዋልና ብለን እኛ ምን ተታደደና አገራችን ባይናችን ቤተክርስቲያናችን ብለን ዝም አንልም። ሰማይት የምንሆንበት ጊዜ አለ። ተዋክተን ሀገራችንን ነጻ ቤተክርስቲያናችን ሰላም የምናደርግበት ጊዜ አለ። ተዋክተን እንኳን ብንሞት ለምሳሌ ቅዱስ ሶምሶንን እናንሳ እና ጠላቶቹ ተሰብስበውበት ያሉ አምድ ቤቱን ነቅንቆ አፈረሰው። በዚያንም ጊዜ እሱ ሞተ፣ ብዙ ሕዝቦችም አብረውት ሞቱ። ቅዱስ ሶምሶን በሕይወት ከገደለ ይልቅ በሞቱ የገደለው በዛ ብለው አባቶቻችን ይመሰክሩለታል፣ ያመጉሱታል። ቅዱስ ሶምሶን ጠላቶቹን ገሎ ስለሞተ ኃጢአት አልሆነበትም፣ ጽድቁ ነው ተቆጠረለት እንጂ። እንዲሁም ጌታችን በእሱ ተመሰለ። ጌታችን አጋንንትን በሕይወተ ሥጋ ካጠፋቸው ይልቅ በሞቱ አጋንንትን መቅጣቱን በዚህ ምሳሌ አድርገን እናነሳለን። ስለዚህ ሀገርን፣ ቤተክርስቲያንን፣ ቤተሰብን ሊያጠፋ የመጣውን ጠላት ብትገድለው ጽድቅን እንጂ ኃጢአት ተብላ ይቆጠርብ። ይሄንንም በእርግጠኝነት ከአባቶቻችን ታሪክ ተረድሰናል ተምረናል።